ሱመያ እንደዚህ መሆን በአንቺ ምክንያት በአንቺ በአንድ ሰው ምክንያት። ሰሞኑን በተደጋጋሚ እያስፈራራችኝ ነው፣ እየዛተችብኝ ነው። ይህን ዩቱብሽን ምናምን አቁም፣ ታወሪውን አቁሚ ብላ እየደዋወለች እያስፈራራችኝ ነው። እኔ ግን አልተውም። አሰላም አለይኩም ወረሕመቱላሂ ወበረካቱ። ሰላም፣ ሰላም። እንዴት ናችሁ ውድ የዩቱብ ቤተሰቦቼ? እኔ በጣም ደህና ነኝ አልሐምዱሊላ። ይህንን ቪዲዮ ሰብስክራይብ ላይክ እያደረጋችሁ ብዙ ማወራው ነገር አለ። እስከ መጨረሻው ድረስ ሳትሰላችሁ ጠብቁኝ። ስለአዩ አንዳንድ ነገር ልነግራችሁ ነበር። አያልቅባትም እሷ። መጀመሪያም ተናግሬ ነበር እውነቱን እየነገርኳችሁ ነበር ያለውን ሁሉንም ነገር እውነት እውነቱን ስናገር የነበረው እኔ ማለት ነው። እና አዩ አሁንም በድጋሚ እንግዲህ ሰይድ ይሄንን አይተህ እንግዲህ አሁንም አርፌ እቀመጣለሁ ካልክ እውነትም አልለቀቀህም ማለት ነው። ሲጀመር ይለቀህ አይችልም። በእርግጥ ግን ምንድን ነው ጭራሽ አሁን ሌላ ታሪክ እያደረገች ነው ልጅቷ ማለት ነው። እኔ ከዚህ ጀመር ከዚህ በፊትም እኔ ሰይድን ካገባች በኋላች ልጅ ምንም ልክ እንዳልሆነች አይቻለው በእኔ ራሱ እያወራን ራሱ በፊት የሆነ ሰዓት ቅይር ምናምን ነገር ብላ ታስደነግጠኝ ነበረ። እኔ ራሱ እና አንዳንዴ ፈራት አለው እኔ ላይ ተቀይራ የሆነ ነገር ታደረገኝ ሆን እንዴ? ምናምን ጥናት ነው ወይስ ምንድን ነው ምናምን እል ነበር ማለት ነው እና ልጅቷ ምንም ልክ አይደለች አንዳንዴ እንደ ሆረር የሚያረጋት ነገር ብላ የሚያስፈራኝ ሌላ ሰው እንዴት ተግባብቷት እንደሚቆይ ጭራሽ አልበቃ ብሎሽ አሁን ደግሞ ጭራሽ እኔንም ማስፈራራት ጀመርሽ የተለያኝ በቃ ትቼሻለሁ አይደል አንቺን እስከተወኩሽ ድረስ እኔን ተይኝ ቪዲዮ ለምትሰራለሽ ምናምን ብለሽ ጭራሽ ማስፈራራት ምናምን ደውለሽ መሳደብ ምናምን እኔ ምንም አይመስለኝም ሲጀመር ስለማውቅሽ ባህርሽ ለኔ አዲስ አይደለም ምክንያቱም የደወልሽ መሳደብ ወይስ ምንም አይመስለኝም ትቼዋለሁ። በፊት ነበር በጣም የምፈራሽ፣ የሆነ ነገር የምታደርግኝ ነው ይመስለኝ። አሁን ግን አልፈራሽም፣ ምንም የፈራሽ ታሪክ የለውም። አልፈራሽም። ይሄን ወቅ እና ቤተሰቦቼ እንግዲህ እኔ መጀመሪያም እውነት ኔ ነገርኳችሁ፣ ቺ ልጅ አባብዬ ጋር ምናም የምትሄደው ነገር ምናም ላልኳችሁ። አሁን ደግሞ ጭራሽ ሳጥምልምል አርጋ ምታስቀምጥ ጭራሽ አዩ አዩ እንዲ ልታደርግ ብሎ አዩ ምናም ብሎ በቃ ባንቺስ ሙሉ ነገር እንዳያደርግ ነው አሁን ብሩን እንዳለማ በዝብዘሽ በዝብዘሽ። ቆይ አሁን ምንድን ነው አንቺ ከሱ የምትፈልዩ? ትዳር ብለሽ የእውነት ማታፈቅሪ ከሆነ ብታይውስ ማለት ብታዩ ይሻልሻል። እውነት ካላፈቀርሽው አንቺ ለነገሩ እሱን ሳይሆን ገንዘቡን ያፈቀርሽው። በእርግጥ እውነት ለመናገር ምክነሽ ገንዘቡን አውፍቀረሽ የገባሽው የእሱን ሕይወት ምስቅልቅል አድርገሽ ሲጨርሽ ሌላ ምን ብታደረግ ይንቁ። ይኸው ዛሬ ደግሞ ጭራሽ ብለሽ ብለሽ አጥበል ምሎ የሚያስቀር አሳስሮ የሚያስቀርልኝ ና ፈያ ሳይደርሱ ማልጎችን አብረዱት አን ፈያን ቀባ ነራታ ኢ ነምበር ባዲኒ ነንጋፈቲኒ ይፈዱ አቹመታ ኢቶታ አይነራ በቃ ከን ቆሪቼ ጀቴና ከን ተከነ ክትር ክትር ክትራም እንትሪኪ ያው እንግዲህ ቤት ሰቦቺ ልክ እንደነገርኳችሁ ነው። መጀመሪያ እኔ እውነቱን ተናግሬ ነበር፣ ወለቱን ተናግሬ ነበር። አሁን ደሞ በሌላ ሰው ያሲን ሄድሽበት። ያሲን አጥመል ብሎ ሚያስቀርልኝ አሳስሮ ሚያስቀርልኝ ምን እንዲሆኑ ሽባ ሆኖ አንቺ እየገፋሽው በዌልቸር ሄደሽ ከዛ፣ ምን ምን እንደ ቆሞ ሲሄድ ይሻልሻል፣ አንቺ ቆሞ ሄዶ ሲጀመር፣ እኔ ቤተሰቦች ነግሬያችሁ ነበር ነግሬያችሁ ነበር። ያሲን ማለት ነው በጣም የልብ ጓደኛው። አሁን ጭራሽ ው እንደዚህ አለቻ። አሁን ጭራሽ እንደዚህ ብላ በቃ ያሲን ማለት ለሷ በቃ አንድ ቀኝ እጇ ነው ለሷ እኔ እነሱ ቤት ሲሄድ ከአዩ ጋር ከመጣላታችን በፊት እኔ ሲሄድ ያሲን ምናምን ከአዲስ አበባ ምና ብሎ ምናምን ነው የምጠብቀው፣ ተዘጋጅታ ነው የምጠብቀው፣ አሳፍስፋ። ልክ ሲመጣ በቃ ወይ በረንዳ ላይ ወጥተው ወይ ደግሞ ከኔ ነጠል ብለው ምናምን፣ እኔ ወይ ጓዳ እንደሆን ምናምን ታደርገኝና፣ ነጠል ብለው በቃ ማያወሩት ነገር ሚስጥራቸውን እንዳልሰማ ብላ ሹክሹክሹክ እያሉ ወደዛ ወደዚህ ሹክሹክ እያሉ ወታም ከግቢ ሲወጣም ልሸኝ ደጅ ድረስ ሄዳ ተከተለው አብረው ሄደው ቆይተው አውርተው ነው የሚመጡት። እኔ እራሱ አንዳንዴ እጠራጥራችኋለሁ። እነዚህ ልጆች እንዲህ ምንድን ነው? ሲሄድ የሌለ ቀን እንደዚህ አፍ ለአፍ ገጥሞ ማውራት ምንድን ነው ላለው። እኔማ አንዳንዴ እጠራጥርሻለሁ አንቺ ልጅ። ከሱ ጋ የሆነ ኬስ አይኖርሽ አይቀርም። ተረኛ ደግሞ እሱ ነው፣ ከሰይድ ቀጥሎ። ሰይድን ሽባ ካርክ በኋላ ያሲን በደንብ ገንዘብ ስላለው በደንብ አለው፣ እሱም አለው። እሱ ነው ተረኛ። ምናልባት እሱንም በገንዘብ ፈልገሽው ይሆናል፣ አይታወቅም። አንቺ ነገር ገንዘብ ያለው ሰው፣ አንቺ ምንም ሽማግሌም ይሁን አትምሪም አንቺ፣ ገንዘብ ካለው አይንሽ ምንም ነገር አያም፣ ከሱ ውጭ፣ ገንዘብ ካለው ውጭ። አዩ ግን እኔ በጣም እየተሰማኝ ነው፣ ይገርምሻልና፣ እየተሰማኝ ነው ሱመያ። እስካሁን ድረስ ያው ሰይድ አንቺን ካገባ ቀን ጀምሮ ልጆቹን እንኳን አይቷቸው አያውቅም። አንድ ቀን ይኸው ልጆቼን ልጆቼን እያለ ወደዛ ወደዚህ ሲንከራተት ልጁ ራሱ አለቀኩ። አያሳዝንሽም? እንደው ገንዘብ ምን ያደርግልሻል? እንደዚህ ካቅምሽ በላይ ሆኖ አናትሽ ላይ ወጣ። ገንዘብ አንዳንዴ እያስተዋል ያንስ ማለት ነው። ልጆቹን እንዲያይ እንኳን፣ አንዴ እንኳን እንዲያይ እስኪ ፋታ እንኳን ስጭ። ሲጀመር አንቺ ስላ ሙጠምጢምሽን ስላስጠመጠምሽበት ልጁ እንዴት አድርጎ ነው ልጆቹን እንኳን እንደ ይኸው ጋረልሽበት። እረ ልጆቹ አያሳዝኑሽም? አንቺም ወደፊት እኮ ተወልጃለሽ፣ መውለድሽ አይቀርም የዛኔ ምናልባት የእናትነት ስሜት እንኳን ከወልዳለው ለነገሩ እንዴት ትወልጃለሽ አንቺ ማለት አንቺ ልጆቹን በሚሊየን ነው ሚሊየን ካልገባልኝ አልወልድም፣ እንደዚህ ካልሆነልኝ አልወልድም ብለሻል። እንዴት ነው የእናትነት ስሜቱን እንኳን ማየት አትፈልጊም? የእናትነት ፍቅሩን እንኳን እናትሽ እንዴት እንዳሳደገች ታውቂያለሽ። ለልጅ እናት የትኛውም እናት ለልጇ ስፍስፍ ነው የምትለው። ይህንን ማንም አገር ያውቀዋል። ማንም ክፉ እናት የለችም። ልጆቿን እንዴት አድርጋ እንደምታኖር ታውቂያለሽ። ልጅ እኮ የአባትን ፍቅር ይፈልጋል። የእናት ፍቅር ብቻ አይደለም፣ የአባትን ፍቅር ያስፈልጋቸዋል። ልጆቹ አባታቸውን ይናፍቃሉ። ሲያድጉስ ምን ብለው ነው የሚያወሩት? ምን ብላ ትንገራቸዋል? ሱመያ ልጆቿ ልጆቹ እንደዚህ መሆን ሱመያ እንደዚህ መሆን፣ በአንቺ ምክንያት በአንቺ በአንድ ሰው ምክንያት የእነሱ መያን ህይወት ብልሽት። የልጆቹ ልጆቹ አባቴ አባቴ ማለታቸው አይቀርም። ልጆቹ አባቴ ይላሉ። ቢያንስ ስለልጆቹ እንኳን አታስቢም? እንደ ሰው የሆነ ሰዓት መለስ በስት ወደ ራስ ገንዘብ፣ ጭንቅላትሽ ከገንዘብ ውጭ ስለማያስብ አንቺ ከገንዘብ ከምግብ፣ ከሂውማን ኤር ከጥፍር ውጭ ሌላ ምንም አያስብ፣ ከመዝናናት ከዋና ከመዋኘት ልብስ ከመገዛዛት ውጭ ስለማያስብ አንዳንዴ አስቢ። ወደኋላ መለስ ብለሽ እኔስ እንደዚህ ቢያጋጥመኝ ብለሽ አስቢ። የሆነ ነገር ብለሽ አስቢ። ሰው የሆን አጥመጥ ብለሽ ለማስቀመጥ ደግሞ አሁን አስበሽ አልጨራሽ፣ ምን እንደሚሻልሽ። አዩ ስሚ፣ እኔ ማለት ነው መቼም ነው ማልፈራሽ። ወላሂ መቼም አልፈራሽም። ከእኔ ላይ አናትሽን ውርድ አድርጌ ትቼሽ አለው አይደል? እኔ ትቼሽ መጥቻ አለው ግን ሱመያና ሰይድ አንድ ላይ እስኪሆኑ አንቺን አልተወልሽም። ብዙ ማወራው ነገር አለ። ተይኝ፣ አታስፈራሪኝ፣ አትደውልልኝ። አርፈሽ ተቀመጪ ብለሽ አታስፈራሪኝ። ድጋሜ ተሳስተሽ ደውለሽ አንቺን አስፈራራሽኝ ማለት ለማንም እንዳትናገሪ ብለሽ በሚስጥር የነገርሽኝ ነገር እንዳልሽኝ እዛች ክፍል ቁጭ ብለን እንዳትረሽ ቤትሽ ቁጭ ብለን ያወራናት ማታ ላይ ትዝ ይልሻል። እሱን ነው ማወጣው። አርፈሽ ተቀመጭ። እኔ ማስፈራራትሽን ተይኝ። በቃ እኔ አልተውሽም አንቺም አታይኝም። የምትይኝ ከሆነ ደግሞ አዩ አላርፍም ብላ ድጋሜ እኔን ማስፈራራቷን ከቀጠለች ሚስጥሯን አወጣለሁ። አውጪ የምትሉኝ ከሆነ ደግሞ በኮመንት አሳውቁኝ። አወጣለሁ። ማውጣቴ አይቀርም። ሰሞኑን በተደጋጋሚ እያስፈራራችኝ ነው፣ እየዛተችብኝ ነው። ይህን ዩቱብሽን ምናምን አቁሚ ታወሪውን አቁሚ ብላ እየደዋወለች እያስፈራራችኝ ነው። እኔ ግን አልተውም። እንዳወጣ የምትፈልጉ ከሆነ ውድና የተከበራችሁ ቤተሰቦች በኮመንት አሳውቁኝ፣ አወጣለሁ። ሚስጥር ምንም አይቀርም። ሲጀምር ቀስ እያልኩኝ ሁሉንም ነገር አወጣል። ቀስ በቀስ ሁሉንም ነገር ጠብቂኝ። ማውጣቴ ደግሞ አይቀርም። ሰብስክራይብና ላይክ እያረጋችሁ አበረታቱኝ። ብዙ የምነግራችሁ ነገር አለ።